አልማዝ እንግዲህ በአስራ አንደኛው ሰዓት በዴቭ ወይም ደግሞ በዳዊት ሆነ። ከዴቭ የሚያቁላምጡት ሴቶች ናቸው፣ ያው የእነ እንትና ነው ዴቭ የሚሉት ማለት ነው። ትክክለኛ ስሙ ዳዊት ነው። እንግዲህ የዘመናት ሲጠብቃት ሲያጠባብቃት የነበረ ዳዊትን በእጁ ገብታለች። እኔ የምለው ዳዊትና ካሌብ አልማዝ ሲይዟት ሁሌ ውሃ ነው የሚደፉባት፣ ሴጣን ይዟት ነው ደግሞ። የሚያግታቱን ቦታ አንድ ቦታ ነው። ምነው ትንሽ ቦታ ራሱ ለወጥ ብታደርጉ ማለት ነው። ያም ሆነ ይህ ዋና ጠላትህ ማግኘት ነውና ጠላትህን አግኝታል፣ እንኳን ደስ አለ። ግን በጣም አስቃያሃት። ያው ቆይቶ ቆይቶ ማንኛው ነገር እውነታው ይቆያል እንጂ ይዘገያል እንጂ መገኘቱ መውጣቱን አይቀርም። ዋናው ሰብር ማድረግ ነው። ሴቭ እንግዲህ ባለፈው ብዙ ጊዜ ለማግኘት ሞክሮ ነበረ በሆነ መንገድ በሆነ እየሸወደችው እየተሸዋወዱ እየተሸዋወዱ እንግዲህ በመጨረሻም ያው ማንም ፖሊስም ሳይመጣ ምንም ሳይመጣ ራሱ ይዞ እንግዲህ አግቷታል ማለት ነው። በመጨረሻ ግን አሳዘነችኝ። ምን በጣም አሳዘነችኝ እን ምን አሳዘነች እንዳትለኝ፣ በመመያዙ ምን ደስ ብሎኛል። ስታለቅስ ደግሞ ስታለቃቅስ፣ ያው ሌባ እንግዲህ ታውቃላችሁ ሲያለቃቅስ ነው እንግዲህ አደባባይ ሚወጣው፣ ልጁም የሚያገኘው ወይም ደግሞ ልጁም የሚያስታውሰው ያኔ ነው። እንግዲህ ምከረው ምከረው እምቢ ካለ መከራ ይምከረው። በራባ አባባላለ ባለፈው ልዕልት ነግራት ነበረ፣ ዳዊት እየፈለገሽ ነው፣ ስለዚህ ሊገልሽ ይችላል፣ ከዚህ ቦታ ጥፊ ይማየ ብላት ነበረ። አልሰማ ማለት ይሄ ነው። ምከረው ምከረው እምቢ ካለ መከራ የሚለውን ይሄ ነው ማለት ነው። በቃ አንዳንዴ እኔ ብቻ አዋቂ፣ እኔ አልማዝ አላወቁኝም ትያለሽ የዋወቁነሽ በነገራችን ላይ አጋጣሚ እጇን ቢፈዳ ሽጉጥ አላት። ሴትዬ ቀልድ እንዳትመስላችሁ ወይም ደግሞ ቀላል ሴትዬ አደለችም። ሽጉጥ ማለች እሷም ልታወጣ ትችላለችና ብዙ ምን አላምናትም። እውነትን ለመናገር ግን አሁን በጊዜው እጅግ በጣም አስደስቶኛል። ግን ምንም እንዳልፈጠረ ቤት ላይ ሲያፈላልጉት እህቱ ልሰ ግን እህት አደሉም። እንደ እህትና መወለድ ቋንቋ ነው አደል የሚባለው፣ እንደ እህትና ወንድም ነው የሚኖሩት። ሌልቲና ያው ኤልሳ ቢጣሉም በአይገባቡም። እንግዲህ የተጣሉት ሰው በብዙ ነገር ይጣላል፣ በብዙ ነገር አይገባባም። የነሱ ደግሞ እንግዲህ የሚጠላሉም በወንድ ነው ማለት ነው። ኤልሳ ካሌብ የእሷ ማድረግ ትፈልጋለች፣ ሌልቲ ደግሞ ማን ነው ዴቭን የእሷ ማድረግ ትፈልጋለች። በዚህ ነው ሉሊት ነው እና ዕቅዳችሁ ሉሊት ብቻ ብቸኛ ለማድረግ ነው አስባቸዋል ያሬ ማነው ዴቭ ለኤልቴ ከወሰደችው፣ ካሌብ ደግሞ ማነች መነብረች ኤልሳ ከወሰደችው፣ ሉሊት ማን አላት? በነገራችን ላይ ሎሊት እንደናንተ አደለችም። ግብ ግብ አደለም የወንድ። በጣም ረጋ ያለች አንዳንዴ ስታበዛው ምታናደደው እንጂ ሌላ ኖርማል ነው ማለት ነው እሷ እና በዚህ ደረጃ ሆነው እንግዲህ ያው ልእልቲ እናትዋን ሰሞኑን ስታስጠነቅቃት አልሰማም ብላም ነበረ። እንግዲህ በመጨረሻም በእጁ ገብታለች። ከዚህ በኋላ ያጠፋት ይሁን ያዝንላት ይሁን እንግዲህ እየለመነችው ነው። የአንድ ልጄ ልኑር እያለች ነው። ግን ልጇን ልእልቲ እንደሆነችም አያቅም። የሉሊት የእንጀራ እናት መሆኑም አያቅም። በመጨረሻም ወይ ስልክ አስደውለኝ ድምጿን አንዴ ልስማ ብለው ነበረ። የቢላዋ ድምፅ ሲያሰማት፣ ነገር ግን አልፈቀደም። እኔም ያለ አባት ነውስ ያደግኩኝ ይኸው፣ አድግ ያለው ልጅሽም ያለ እናት ማደግ ትችላለች። እኔ አላዘንሽልኝ ያኔ ያው ብሏት ነበረ። እባከን ርቦኛል ምግብ ካለ ስጠኝ ስትለው ምግብ የራሱ ይዞ መጥቶ ነበረ፣ ሊያጎርሳት ያው እያጓጓት፣ መጨረሻ የራሱ ነው የሚጎርሰው። እንደዚህ እያሰቃያት፣ እኔም በገዛ ባባቴ ቤት ምግብ ስጭኝ ስልሽ በላህ አልበላህ ያውነ ምንም አትረባም እያልሽኝ ነበረ አለ። እሷም ደግሞ አምናለች፣ ያን ነገር አውብዬሃለሁ፣ ግን ተጸጽቻለሁ፣ እባክህን ማረኝ ብትለውም ግን ሊመራት አልፈለገም። ቤት ደግሞ የጠፋ ዳዊት እያሉ እያፈላለጉ ነው። ሉሊትም እንደዛው፣ ኤልሳም እንደዛው። የሚሄድበት ግን አይነግራቸውም ስልክም እንዳይደውሉ ስልኩ ዘግቶ ጠፍቷል። እሱ ከአልማዝ ጋር ነው። ሉሊት የጠረጠረችው የፈረደበት ካሌብ ነው። ካሌብ ደግሞ የሉሊት ጓደኛ ስለሆነ፣ ይኸው ታዩ በዩ ስልሽ ስልሽ እንቢ ብለሽ ያለሱ ማንም አያገታትም፣ እናቴን ያገታት እሱ ነው ብላ ሉሊትን ማንገብገብ ጀመረች። ሉሊትም አላመነችም፣ ግን ትንሽም አምናለች። በመጨረሻም ያቺ ወረኛም ኤልሳ ካለ ብሄዳ ነገረችው። ስለአንተ ነው ክፉ ነገር የሚያወሩት፣ የሌላ ስም እየሰጡ ነው፣ ሊያሳስሩ ነው፣ ፖሊስን ሊደውሉ ነው ብላ የሆነ ያልሆነውን ነገረችው። እኔ አንዲት ሴት አገድ ኮላገድ እንደው ባገኛት ብገድላት ደስ ይለኝ ነበረ። ምን እጠቀማለሁ? እየዶለቱብህ ነው ቤት አለችው። እሱም ደግሞ ሴት አዘዘው ሞት አይፈራም ይባላል። እነ ሉሊት አሉበት ከች ብሎ መጣ። ሲመጣ እውነትም ጨንቋቸው ልድ ያረድ ምን ቁጭላለች እነቷን ፈለጋ ቤት እየፈለገቻት ሉሊትም ደግሞ ቁጭ ብላ የምትይዘው የምትጨብጠውም አታደረሰባቸው። ኤልሳ ያለችው ያው ይመሳሰልበታል። ምክንያቱም ቤት ቁጭ ብለው የዶለቱልህ ነፍ ስላለችው ማለት ነው። በመጨረሻም ሲገባ የያዘችው ሉሊት እኔ የማውቀው ነገር የለም ቢሆንም ግን እቺ እናት ልታፍሪበት እንጂ ልትደሰችበት አይገባም፣ አትኮሪበትም። አባቴ ገድለችብኝ ነው ብለትም በአካሄ ያተተረተረት ነው አልሰማህም እናቴ ባጣት የሆን ነገር ብትሆን ከአንተ ራስ አልወርድ ምራ። እንግዲህ ይፎክራለች ያው ሉሊት እንደፈረደባት አገላገለቻቸው ማለት ነው። ግን ዳዊት ነበር ያን ሲያደርግ ወይም ደግሞ አግቷት ያለው ማለት ነው። በመጨረሻም ስልክ ሲደወል የሉሊት ስልክ ነበረ። ዳዊት ግን እዛ ነበረ በጨሻም ሲጠራ ሲያየው ሉሊት ነች። የተቋረጠውም ደግሞ ሉሊት ሉሊት ብሎ ነው። ከዚህ በኋላስ ነገ ምንድን ነው የሚፈጠረው የሚለውም አብረን የምና ይሆናል። የምር የሉሊት የእንጀራ እናት መሆኗን ሲያውቅ የልእልቲ ደግሞ እናቷን መሆን ሲያቅ፣ ያዝንላት ይሆን ይለቃት ይሆናል ወይ ይሄ ሌላ ጥያቄ ነው ካልሆነ ደግሞ የሚብስባት ይመስለኛል። እንዲሁም ደግሞ ካሌብም የአባቱ ገዳይ እሷ እንደሆነች እንዲሁም ደግሞ የሉሊትም እንጀራ እናቷ እሷ መሆኑን እሷ መሆኗን ሲያቅ የምር ተባብረው የሚያጠፋት ይመስለኛል። ወይም እዛ ተሰብስቦ የሁላችንም እች ሴትዮዋን እች ያጠቃቸኝ ማለታቸው አይቀርም። ሶስቱም ሲያውቁ ሁለቱ ያውቃሉ፣ በእርግጥ ግን ዴቭ ብቻ ነው የማያውቀው ከዛ በኋላ ሉሊት ምንድን ነው የምትለው? እኔ ይሄ ነው ማየት ያናፈቀኝ። ዳዊትስ ምንድን ነው የሚሰማው? ተንኮለኛ ሀይለኛ ሴት መሆኗን የሴትዋ ማንነት ባትነግረውም ሉሊ ትነግረዋለች። የእንጀራ እናቷ እንዳስቃየቻል እንዴት እንደሆነ ሁሉም ስለምትነግረው ያውቃል። መወርዳ መሆን በአካል እሷ መሆኑን ሲያውቅ እኔ እንጃ ምን እንደሚሰማው። እንደው የሚያፈጥንባት ይመስለኛል ቅጣቱም፣ ወይም ደግሞ የሉሊት ሲል ይምራት ይመስለኛል። እሷም ይቅርታ ትጠይቃለች፣ ብርም ትሰጣለች፣ ወይም ደግሞ ብላለች። እስቲ እናያለን። ሰላማችሁ ይብዛ። ባይ ባይ።